ሰላም ሰላም፣ እንደምናላችሁ የቻናሌ ቤተሰቦች፣ ከኔጋ ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህን ሀይሚና ብሩኬ ዱባይን ዛሬ ተሰረባብተዋት ጉዞ ወደ ኢትዮጵያ ጀምረዋል። እንግዲህ ብሩኬና ሀይሚ ወደ ዱባይ የሄዱበት የዛሬ ስድስት ቀን ነበረ ማለት ነው። እና ልክ በስድስተኛ ቀናቸው ወደ ሀገራቸው ተመልሰዋል ማለት ነው። ያ በስድስት ቀን ውስጥ ምንም የባከነ ጊዜ የላቸውም እና እያንዳንዷን ሰዓታቸውን ተጠቅሞበታል ብዬ ነው የማስበው። እውነት ምንም ዝም ብሎ ያሳለፉት ጊዜ የለም። በደንብ ተጠቅሞበታል፣ ተዝናንተውበታል። በቂ ነው ብዬ ነው ማስበው እና እነሱም ያው በቃ ብለው ነው እንግዲህ። ዱባይን በጣም እየወደዷት፣ ሀይሚማ አንባዋ ነው የመጣው በቃ በቃ ልለያት ነው እያለችላ ማለት ነው። እና እንደምታዋቸው ፈታ ፍትት ብለው ዱባይን ለቀው ጉዞ ወደ ሀገር ቤት ጀምረዋል ማለት ነው። ሀይሚ እንግዲህ ኢትዮጵያ ገብተን ደግሞ ትንሽ ቆይተን ሌላ ሀገር መሆን መሄድ አለብን በቃ መዝናናት አለብን ብላለች። እና በዚህ አያያዟ ኢትዮጵያ ገብታ ትንሽ ከቆየች በኋላ ደግሞ ወደ ሌላ ሀገር እንሂድ ማለቷ አይቀርም። ምክንያቱም አሁን ዱባይ ስትመጣ ለመጀመሪያ ጊዜዋ ነው እና መዝናናት ምን እንደሆነ ምቾቱን በደንብ ስላየችው አሁን ድጋሚ ሌላ ሀገር መሄድ አለብን ብላለች። ገና ሀገሯ ሳትገባ ማለት ነው። እና የሚሰራ ሰው ደግሞ መዝናናት ይገባዋል። ይሄ ግድ ነው። ሲቀጥል እነሱ እየተዝናኑ ቪዲዮ ስለሚሰሩ የሚዝናኑበትን ቪዲዮ መልሶ ወጫቸውን ስለሚችላቸው እንደፈለጉ አድርገው ፈለጉት ሀገር መሄድ ይችላሉ ማለት ነው። እድሜ ለኦዲየንስ እና ይመቻችሁ። ለማንኛውም ይኸው እንደምታዩቸው ጉዞ ወደ ኢትዮጵያ። እኔ ግን የመሰለኝ ምንነጠቃላችሁ አሁን በሰላሳ አብረሽና ሩታ ቀለበታቸው ዱባይ ላይ ስለሆነ እነ ብሩኬ እና ሀይሚ ደግሞ እዛም የቆያቸው መስሎ የነበረ ነገር ግን ሀይሚ ለአብርሽ ቀለበት አትገኝም ማለት ነው። በዚህ አይነት ምክንያቱም እነሱ ሲሄዱ እነሱ መጡ ማለት ነው። ስለዚህ ቀለበቱን አይካፈሉም ማለት ነው። ምክንያቱም ትንሽ ቀን ይቀረዋል ሌላ አሁን ዛሬ ስንት ነው ቀን? ዛሬ ሀያ ነው። ስለዚህ የአብርሽና የሩታ ቀለበት ገና አስር ቀን ይቀረዋል ማለት ነው። ስለዚህ አስር ቀን ሙሉ ደግሞ ታውቃላችሁ ሆቴል ቁጭ ብላችሁ በጣም ኦቨርም ስለሆነ እንደገና ደግሞ እቅዳቸው ያው አንድ ሰው የሆነ ቦታ ሲሄድ እቅድ ያቅድ ሆኑ አደለ። ስለዚህ እና ሀይሚ ለአንድ ሳምንት ነበር የመጡት፣ አንድ ሳምንታቸውን ጨርሰው ወደ ሀገራቸው እየገቡ ነው ማለት ነው። አብርሽ እናርታ ደግሞ እንግዲህ በሰላሳ ከሆነ ፕሮግራማቸው በሀያ ስምንት ዛሬ እንግዲህ እንደነገርኳቸው ዛሬ ሀያ ነው ወይ በ27 ወይ በ28 ዱባይ ይሄዳሉ ማለት ነው። በ30 ደግሞ የቀለበት ፕሮግራማቸው ይሆናል ማለት ነው። ግን እንደው ብዙ ኮሜንት ለማየት ሞክሬ ነበርና ምን ሲሉ ነበረ? እስኪ ለአብርሽ ቀለበት የአብርሽ ቀለበት ቀን ብሩኬ ለሀይሚ ቀለበት ይሰርላት የምትሉ እያሉ ኮሜንት ላይ በጣም ሲሉ ነበረ። አብርሽ ሰራው ትን ላይ ማለት ነው አብርሽ ቀለበታችን በሰላሳ ነው ማንም እንዳይቀርብ ብለው በሰራው ቪዲዮ ላይ እንዳለ ኮሜንቱ የሚለው አብርሽን ሀይሚና ብሩኬ እዛው ይቆዩና እና ለአብርሽ ቀለበት የአብርሽ ቀለበት ጊዜ ብሩኬ ለ ለሀይሚ ይሰርላት የሚል ነው እና እንደዛ ቢሆን ብዬ እኔ ማስቤ ነበረ ምክንያቱም ወንድምና እህት በአንድ ቀን ቀለበት ሲያስሩ ደስ ይላሉ። እና እንደዛ ስቤ ነበር። ነገር ግን አልሆነም። የእነሱን መምጫ ደረሰ። በዛ ላይ ደግሞ እና ብሮሽ ገና መሄጃቸው አልደረሰም። ለዛ ደግሞ በቃ አጋጣሚ አልሆነም ማለት ነው። ያው ይመስለኛል መጀመሪያ ቢያሰቡበት ኖሮ ቀኑን ያስተካከሉት ነበር ብዬ አስባለሁ። ነገር ግን እነ ብሩኬ ሲወጡ አብርሽና ሩት ታጻብ ስለነበሩ ስለ ዱባይ ወሬ አልተነሳም። ለዛ ፕሮግራሙን አልያዙትም እንጂ ደግሞ አንድ ጋ ቢሆን በጣም አሪፍ ነው ብዬ አስብ ነበረ። ግን ያው ችግር የለውም ዱባይ የሚካሄደው ቀለበት እስከሆነ ድረስ ሰርጉን ትገኛለች ማለት ነው። እና ያ በፊት ሰርግ ብሎ ነበር አሁን ላይ ቀለበት ስላደረገው አብርሽ ሰርጉ ኢትዮጵያ ይሆናል ማለት ነው። ማለት ኖርማል ነው። ስለዚህ ብሩኬ እና ሀይሚ ሰላም ግቡ ብለናል። በሰላም ግቡ ወደ ሀገራችሁ። ሀይሚ ገና ከመግባቷ ይንቅልፋን ተኝታለች ማለት ነው እና ጓደኞቼ ያው እንደምታዋቸው ዘና ፈታ ብለው እየተመለሱ ነው ማለት ነው። እንግዲህ ተረኞቹ ደግሞ እነ አብርሽ ናቸው። ሀይሚ ግን ትንሽ የደበራት ትመስላለች። ትንሽ ቀን ተጨምሮላት ዱባይ ቤት ቆየ ደስ ተዋውላ ነበረ እና እንደምታዩቸው ኦረዲ ጉዞ የጀመሩት ገና በጊዜ ነው ይመስለኛል። አምስት ሰዓት ላይ አራት ሰዓት ላይ ምናምን ነገር ሊገቡ ይችላሉ። እና ከዚህ በኋላ ኢትዮጵያ ሆኖ ነው።